ሱዳን በህዳሴ ግድብ ላይ ያደረገችውን ስምምነቶች ዳግም እንደምትገመግም ገለጸች። ሱዳን ስምምነቱን ድጋሚ ለማጤን እንድታስብ ያደረጋት ምክንያት ምንድን ነው? ምላሹን ይዘንላችኋል። ዶናልድ ትራምፕ ሐማስ ያቀረብኩትን ስምምነት እሁድ ምሽት ድረስ ካልተቀበለ የገሃነም ደጆች ለሐማስ ይከፈታሉ ብሏል። ፕሬዚዳንቱ ዩናይትድ ስቴትስ ለጋዛ በወጣችው 20 ነጥብ ዕቅድ ላይ ሐማስ ተስማምቶ ስምምነት ላይ እንዲደርስ እስከ እሁድ ጊዜም ሰጥቷል። ይህ የመጨረሻ ድል ስምምነት ላይ ካልተደረሰ ማንም አይቶት የሚያውቅ ሁሉን አቀፍ ሲኦል በሐማስ ላይ ይከፈታልን ብለዋል። ታዲያ የትራምፕ ከባዱ ዛቻ ምን ይዞ ይመጣል? ካሁኑ አሳሳቢ መሆኗል የምንመለከተው አንኳር ጉዳያችን ነው። የአሜሪካ ኤፍ 35 ጀቶች የሚያንዣብቡባት ሀገር የቬኔዝዌላው መከላከያ ሚኒስተር አሜሪካ ዳር ድንበሬን እየጣሰች ነው በሚል ሞቀሱ ካርካስ ዋሽንግተን ጀቶቿን በማሰማራት አልፋ ወደ ድንበሬ የገባች ነው፣ ይህም ህገወጥ እንቅስቃሴ ነው በሚል ብትከስም፣ የትራምፕ አስተዳደር ግን የኒኮላስ ማዱሮ መንግስት የእጽ ዝውውር ንግድ ላይ ነው በሚል እርምጃውን በአዎንታዊ መንገድ መመልከቱን ቀጥሎበታል። እስከ መጨረሻው አብራችሁን ስትቆዩ ይህንንም ጉዳይ በስፋት እናስደምጣችኋለን። ሰላም ጤና ይስጥልን። ክቡራትና ክብሯን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን እንደምንቆያችሁን። ከዚህ በላይ በአጭሩ ያስደመጥናቸውን ዘገባዎች በዘርዘር እናደርሳችኋለን። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክ እና ሼር በማድረግ ቤተሰብ እንዲሆኑ እየጋበዝን ቀጥታ ወደ መረጃዎቹ ማለፍን። ሱዳን በህዳሴ ግድብ ላይ ያደረገችውን ስምምነቶች ዳግም እንደምትገመግም ገለጸች። ለሳውዲ የ100 ቢሊዮን ዶላር ኢንቨስትመንትን ማቅርባለች። የሱዳን ጠቅላይ ሚኒስተር ካሚል ኤል ጣይብ በሳዑዲ አረቢያ ያቀረቡትን የአንድ መቶ ቢሊዮን ዶላር የኢንቨስትመንት ፕሮጀክት ይፋ ያደረጉ ሲሆን አገራቸው ከኢትዮጵያና ከግብጽ ጋር በህዳሴ ግድቡ ዙሪያ ያደረገችውን ስምምነቶች ዳግም እንደምትገመግም አስታውቋል። ከኢትዮጵያና ከግብጽ ጋር በህዳሴ ግድብ ዙሪያ የተደረሱ ስምምነቶችን እንደገና ማጤን የተፈለገው ወደፊት አገራቸው የከፋ አደጋና ውድመት እንዳይደርስባት ለመከላከል ነው ሲሉም ተደምጧል። ሚኒስተሩ ከኒውዮርክ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ከተመለሱ በኋላ በፖርት ሱዳን በሰጡት ጋዜጣዊ መግለጫም ለሪያድ በቀይ ባህር ላይ ባልተነኩ ሀብቶች ላይ ያተኮረ 100 የጋራ ኢንቨስትመንት ፕሮጀክቶችን ማቅረባቸውንም ጠቁሟል። ይህም በሽርክና ከተለማ ሱዳንና ሳውዲን በዓለም ላይ ካሉ ባለጸጋ አገራት ተርታ ሊያሰልፍ እንደሚችልም ገልጸዋል። በታላቁ ህዳሴ ግድብ ዙሪያ እስካሁን የተደረጉ ስምምነቶችን በተመለከተም አገራቸው ዳግም ግምገማ እንደምታደርግ የጠቆሙት ጣይብ በካይሮም ሆነ በአዲስ አበባ በኩል ቀጥተኛ ዲፕሎማሲ እንደሚደረግ መግለጻቸውን ካፒታልም ዘግቧል። መረጃችን እንደቀጠለ ነው። ዶናልድ ትራምፕ ያቀረብኩት ስምምነት እሁድ ምሽት ድረስ ካልተቀበለ ሐማስ የገሃነም ደጆች ይከፈቱበታል ብለዋል። ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስ ለጋዛ በወጣችው 20 ነጥብ እቅድ ላይ ሐማስ ስምምነቶች ላይ እንዲደርስ እስከ እሁድ ጊዜም ሰጥቷል። ሮይተርስ እንደዘገበው ከሆነ ትራምፕ አርብ ዕለት በትዊተር ገጻቸው ባሰፈሩ ጽሑፍ ሐማስ እስከ እሁድ ምሽት ስድስት ሰዓት በዋሽንግተን ሰዓት ድረስ ብቻ ምላሽ እንዲሰጥ ቀነ ገደብም አስቀምጧል። ይህም የመጨረሻ እድል፣ ስምምነት ላይ ካልተደረሰ ማንም አይቶት የሚያውቀው ሁሉን አቀፍ ሲኦል በሐማስ ላይ ይከፈታለን ብሏል። ትራምፕ በቅርቡ ከእስራኤል ጠቅላይ ሚኒስተር ቤንጃሚን ነተንያሁ ጋር በዋይታውስ ውይይት ከተገናኙ በኋላ የ20 ነጥብ እቅዳቸውን ይፋ ያደረጉ ሲሆን እቅዱም ለሐማስ አስቀድሞም ተላልፏል። የእቅዱ ይዘትም የሐማስ ትጥቅ መፍታት፣ እስረኞች በሰባ ሁለት ሰዓት ውስጥ እንዲፈቱ፣ የእስራኤል ወታደሮች ከጋዛ ቀስ በቀስ ሙሉ በሙሉ እንዲወጡ፣ ከጦርነቱ በኋላ በትራምፕ መሪነት የጊዜያዊ አስተዳደር አካል እንዲቋቋም ጥሪንም ያቀርባል። ታዲያ የሐማስ ምላሽ ምንድን ነው? ሐማስ በእስራኤል በጋዛ ላይ የተካሄደ ያለውን የዘር ማጥፋት ጦርነት ለማስቆም የአሜሪካው ፕሬዝዳንት? የነጠበቀድ ለማጥናት አሁንም ጊዜ እንደሚያስፈልገው ገልጿል። የፍልስጤም የነጻነት ንቅናቄ ባለስልጣን ስማቸው እንዳይጠቀስ በመጠየቅ ዛሬ ለኤኤፍፒ እንደተናገሩት ሐማስ አሁንም የትራምፕን እቅድ አዩ እያሰበ ሲሆን አማላጆችን ምክሩን በመካሄድ ላይ መሆኑንና የተወሰነ ጊዜ እንደሚያስፈልገው ነግሯቸዋል ብሏል። ነገር ግን የፍልስጤሙ ታጣቂ ቡድን ሐማስ በፕሬዝዳንት ዶናልድ ትራምፕ በጋዛ ጦርነት ለማስቆም ተነድፎ የቀረበው እቅድ በጭራሽ እንደማይቀበለው ፍንጭ መስጠቱም ተሰምቷል። እቅዱ ሐማስ ሙሉ በሙሉ ትጥቅ እንዲፈታና በወደፊትም የጋዛ ሰርጥ አስተዳደር ምንም አይነት ሚና እንደማይኖረው የሚጠይቅ መሆኑ ቢቢሲም አስታውሷል። በኳታር የሚገኝ የሐማስ መሪዎች እቅዱን ከማሻሻያ ጋር ለመቀበል አዝማሚያ እያሳዩ ነው ተብሏል። በጋዛ የሐማስ ወታደራዊ ክንፍ መሪ እቅዱን ቡድናቸው ተቀብለው አልተቀበለውም፣ እኛን ሙሉ በሙሉ ለማጥፋት የታለመ በመሆኑ እስከ መጨረሻው እንዋጋለን ማለታቸውን ተሰምቷል። እንደሚባለው ከሆነ የተወሰኑ የሐማስ መሪዎች በጋዛ ዓለም አቀፍ አረጋጊ ኃይል መሰማራቱን እየተቃወሙት ነው። ሐማስ ሉዓላዊነት ፍልስጤም ሕልውና ካላገኘች በስተቀር በጭራሽ ትጥቅ አልፈታም እያለም ነው። መረጃችን እንደቀጠለ ነው። ፈረንሳይ ሐማስ ሽንፈቱን መቀበል አለበት ማለች። የሐማስ ወታደራዊ አመራሮች የሰላም እቅዱን አልተቀበሉትም። የፈረንሳይ የውጭ ጉዳይ ሚኒስትር ጃን ኖኤል ባሮት በፕሬዚዳንት ዶናልድ ትራምፕ የቀረበውን ባህላዊ 20 ነጥብ የሰላም እቅድ ፈረንሳይ እንደምትደግፍ በማረጋገጥ ሐማስ ሽንፈቱን እንዲቀበል መልእክትም አስተላልፏል። በጋዛ ከተከሰተው ሰብአዊ ቀውስ ሐማስ ኃላፊነት እንዳለበት የጠቆሙት ተሏሮት የተባበሩት መንግስታት ድርጅት ያወጣውን የውሳኔ ሐሳብ በመጥቀስ ሐማስ የወደፊቱን የፍልስጤም መንግስት እንደማይመራ መግለጻቸውን የፈረንሳዩ ለሞንዴም ዘግቧል። የጋዛ ግጭትን ለማስቆም ረሃብን ለመቅታት እና ስቃይን ለመቀነስ ያለመው የሰላም እቅድ ይተገበር ዘንድ ለመርዳት የፈረንሳይ ዝግጁነት ሚኒስተሩ አጽንኦትም ሰጥቷል። በሌላ በኩል በሐማስና በእስራኤል መካከል የሰላም ስምምነት እንዲደረስ ጥረት እያደረጉ የሚገኙ አደራዳሪዎች በጋዛ የሚገኙትን የሐማስ ወታደሪ አመራሮች ማናገራቸውን አዲሱን የአሜሪካ የተኩስ አቁም እቅድ እንደማይቀበሉት መናገራቸውን ቢቢሲ ከምንጮች ሰምቻለሁ ብሏል። በጋዛ የሚገኙት የሐማስ ወታደሪ አመራር ኢዝ አልዲን አልዳሃ እቅዱ የሐማስን መጨረሻ ለማጥፋት የቀረበ ነው ብለው ለሚያምኑና ቡርኖ ተቀበሉ አልተቀበለውም ለመዋጋት ቁርጠኛ መሆናቸውን ተናግሯል። በኮታር የሚገኙት የተወሰኑ የሐማስ የፖለቲካ አመራሮች እቅዱን ለመቀበል ፍላጎት ያሳዩ ቢሆንም ቡድኑ ያገኛቸው ግለሰቦች በእጃቸው ስለሌሉ ተጽዕኗቸውን እምብዛም ነው ተብሏል። ወደ ቀጣዩ መረጃችን አለፈን። የአሜሪካ ኤፍ 35 ጀቶች የሚያንዣብቡባት ሀገር የቬንዜላ መከላከያ ሚኒስትር አሜሪካ ዳር ድንበሬን እየጣሰች ነው በሚል ወቀሰ። ከራስ ዋሽንግተን ጀቶቿን በማሰማራት አልፋ ወደ ድንበር እየገባች ነው፣ ይህም ሕገ ወጥ እንቅስቃሴ ነው በሚል ብትከስም የትራምፕ አስተዳደር ግን የኒኮላስ ማድሮ መንግስት የእጽ ዝውውር ንግድ ላይ ነው በሚል እርምጃውን በአዎንታዊ መንገድም ቀጥሎበታል። አሜሪካ ወታደራዊ ግብት እያደረገች እንደሆነ የሚከሰው የቬንዜላ ጦር የአገሪቱን ጸጥታ ስጋት ውስጥ እያስገቡት ነው በሚልም ወንጅሏል። መከላከያ ሚኒስተር ጄኔራል ብራድ ሚል ፓድሮዲስ ቢያንስ አምስት ተዋጊ ጀቶች በባህር ዳርቻ አቅራቢያ ላይ ታይተዋል በሚልም አረጋግጧል። የአሜሪካ ኢምፔሪያሊዝም ወዳድ ካርካስ እየቀረበ ነው በሚል ድርጊቱን ገልጸውታል። ፓሪድሮም የአሜሪካ ኃይሎች እየተከተሏቸው መሆኑን ያረጋገጠችው ቬኔዙዌላ አገሪቱን ጦርም ሆነ ህዝቡን የሚያስፈራ ጉዳይ እንዳልሆነም አስገንዝባለች። በካርቢያ ባህር ላይ ኤፍ35 ጀቶችን ማብረር ወታደራዊ ትንኮሳ እንጂ ሌላ ስም አንሰጠውም ብለዋል። የካራስካ ፖለቲከኞችም ፕሬዚዳንት ዶናልድ ትራምፕ አሜሪካን ከቬንዙዌላ እጽ ዝውውር ስጋት ነጻ ማድረግ አለብኝ በሚል ወታደራዊ እንቅስቃሴ ውስጥ መግባታቸውን ቀጠናው ላይ ውጥረት አንግሷል። ዘገባው የአልጀዚራ ነው። ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን ወቅታዊ መረጃዎቻችንን ለማግኘት እንዲሁም ተመሳሳይ ስራዎቻችንን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉ እንጋብዛለን። በቀጣዩ የመረጃ ሰዓታችን እስከምንገናኝ ድረስም በያላችሁበት ሰናይ ጊዜ እንዲሆንላችሁ ተመኘን።